ልጅቷ ግን በህይወት ተርፋ። ይሁን አላህ ወጥቶ ከመቅረት ይሰውራችሁ ውድ ተመልካቾች፣ ያላህ ይጠብቃችሁ። ባካችሁን ብዙ ጊዜ ራሳችሁን ጠብቁ። አረብ ቤት መብትና ግዴታችሁን ለይታችሁ እወቁ የምላችሁ ለዚህ ነው ማለት ነው። ለምሳሌ እቺ ልጅ አሁን ከተጎዳች በኋላ አኪም ቤት ወሰዷት አልወሰዷት፣ ለእሷ ምንም ማተር የሚያደርግ የሚጠቅማት ነገር የለም። ኦልሬዲ እቺ ልጅ ተጎድታለች። ለምሳሌ ስልካችሁ በተደጋጋሚ የሚወድቅ ከሆነ የሆነ ችግር ያመጣል አይደላ? ምንም ልታረጉት አትችሉም። ሀተ ስልኩ ተፈቶ እንኳን ቢሰራ ያ ጉዳቱ ሊሻር አይችልም። ስለዚህ እናንተም እንደዛ ናችሁ። ከተጎዳችሁ በኋላ ብትታከሙ የሆነ ነገር ቢደረግላችሁ ለእናንተ ምንም አይጠቅምም። ስለዚህ መብትና ግዴታችሁን እወቁ። ጣራ ለምሳሌ ኦኬ መሰላል በስነስርዓት መሰላል የሆነ ሰው ይዞላችሁ ካጠገባችሁ የሆነ ሰው መሰላሉን ይዞላችሁ ከሆነ አስዱ ችግር የለውም። ግን ብቻችሁን መሰላል ላይ ወጥታችሁ አትጠቡ። ገብቷችኋል? የሚጠብቃችሁ ሰው ያስፈልጋችኋል፣ መሰላሉን የሚይዝላችሁ። ለምሳሌ መሰላሉ ብሎኑ ቢፈታ ይኸው ልጅቷ እንዴት እንደተፈጠፈጠች አይታችኋል ማለት ነው። ስለዚህ ራሳችሁን ጠብቁ፣ መብትና ግዴታችሁን እወቁ። ለምሳሌ አሁን እዚህ ጋር መውጣት የምትፈሪ ከሆነ እኔ እፈራለሁ መውጣት አልችልም ማለት ትችያለሽ፣ መብትሽ ነው። ጣራ የማጽዳት ግዴታ የለባችሁም በሸሪካ ነው የሚታጠበው ጣራ ብዙ ጊዜ ሸሪካ ጠርተው ወንዶች እንደዚህ ወጥተው ሳይሆን የሆነ የሚረጭበት ነገር አለ ኬሚካል ነገር ያ ነገር በሚረጭበት ጊዜ ቆሻሻው በራሱ ጊዜ ዘይቱ ምናምኑ ይለቃል ማለት ነው እናንተ ግን በሽቦ ስለሆነ የምትፈቀፍቁት እንደ አጋጣሚ አዙሯችሁ ልትወጥቁ ተንሸራታችሁ ልትወጥቁ ትችላላችሁ መብትና ግዴታችሁን እወቁ መብታችሁን አስከብሩ እባካችሁ የሁሉም ነገር እንትን አለው አስተራራለሁ። አንቺ ግዴታ ሰራተኛ ስለሆንሽ ብቻ የሚከብድሽ ከአቅምሽ በላይ የሚሆን ነገር ማንሳት አይጠበቅብሽም። ለምሳሌ ጀሪካን ምናምን ስታነሱ ይሄ የውሃ ጀሪካን የሃይላንድ ውሃ ምናምን ስታ የጀሪካን ምናምን የውሃ ማጠራቀሚያው ይሄ ቀዝቃዛ ውሃ የሚደረግበት ምናምን ማለት ነው። ያ ነገርም ራሱ ስታነሱ ምናምን ተጠንቀቁ። ማትችሉ ከሆነ ከአቅማችሁ በላይ ከሆነ አልችለውም ብላችሁ ለሴትዮ ለራሷ ናያግዥኝ ማለት ትችላላችሁ። መብታችሁ ነው። ግዴታዋ የማትችል ነገር ታንሳ የሚል ህግ የለም። ህጉ እንደዛ አይልም ማለት ነው። ሰላም አሌይኩም ወረህመቱላሂ ወበረካቱ። ጎድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኒጋለ አልሐምዱላ፣ እኔ በጣም ደህና ነኝ። የምወዳቸው የማከበ ክብራችሁ አብራችሁን ስለምትከታተሉኝ እስከ መጨረሻው ስለምታዩልኝ ላይክ ስለምታደርጉኝ ሀሳብ አስተያየታችሁ ስለምትገልጹልኝ እጅግ በጣም አድርጌ አመሰግናለሁ። ነባር ቤተሰቦቼ ማለት ነው። አዲስ የምትመጡም ደግሞ ቤቱ እንደ ቤታችሁ እዩት። ይሄ ቤታችሁ ነው። የብዙዎችን ህይወት የሚያድን ቻናል ነው። የሁላችሁን ቤት ነው፣ ይሄ ቤት። በተቻላችሁ አቅማችሁ ይሄ ቻናል ጠቃሚ ነው ብላችሁ የምታስቡ ከሆነ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። አሁንም ነባር ቤተሰቦቼ ላይክ፣ አዲስ የመጣችሁ ደግሞ ሰብስክራይብ አድርጋችሁ ወደ ወል ምልክቱን ተጫኑ። ሁሌ የምለቃቸውን ቪዲዮ እንዲደርሳችሁ ማለት ነው እና በጣም ተጠንቀቁ። ለምሳሌ አሁን ቪዲዮ ሌላ ጊዜ ሰራበታለሁ ብዬ ነበር፣ ግን በዚህ አጋጣሚ ልንገራችሁ ማለት ነው። በጣም በርካታ እህቶች ያለ አቅማቸው ለመወደድ በቃ እንድን ያው ደሃ አይደለን ሁላችንም የደሃ ልጅ አይደለን፣ ከችግር አይደለም የወጣ ነው። ቢሆንም ግን ጤናችን ለእኛ በጣም አስፈላጊ ነገር ነው። ሌላ ቤት ብትሄጂ፣ ነጌ ነጌ ደግሞ ብዙ የሚጠብቅሽ ነገር አለ። አሁን አብዛኞቹ ከአረብ ሀገር ወደ ኢትዮጵያ የሚሄዱ ልጆች ወላሂ ልጅ የመውለድ አቅማቸው አሁን፣ ከአላህ ነው ምናምን ልትሉኝ ትችላላችሁ እኮ እናንተ አይ ነው አቃለው ነው ካላህ ነው ሁሉም ነገር ከአላህ እንደሚመግን አላህ ደግሞ ምን አለ? ሰበብ አድርጉ ጠብ ራሳችሁን ጠብቁ ብሏል። ለምሳሌ አንቺ አሁን የሚመጣ መኪና ላይ ድንገት እንደዚህ ሲዳ ብትዥበት ገጭቶች ነው የሚያልፈው። ይሄ ደግሞ ምንድን ነው አላህ ነው አይባልም። ሰበብ ማድረግ አለብን እኛ። መኪና የሚሄድበት ዳይሬክት መንገድ ላይ መሄድ የለብንም። ስንሻገር በዜብራ እንድንሻገር የተሰራው ለምንድን ነው? እራሳችን እንድንጠብቅ ድንገት መኪና እንዳይገጨን ነው። እና በጣም ብዙቶች ልጅ ያጣሉ። አረብ ሀገር ስድስት ዓመት፣ ሰባት ዓመት፣ አስር ዓመት ምናምን ራሳቸውን ጥለው ጥለው እየሰሩ ኢትዮጵያ ሲሄዱ ሲያገቡ፣ ግን ልጅ የላቸውም ልጅ መውለድ ሁሉ ነገራቸው ልክ ነው፣ ግን ልጅ መውለድ አይችሉም። ውስጣቸው በጣም ሳስተዋል፣ ውስጣቸው ደክሟል ማለት ነው። ማጸናችሁ ይሄ የምትሸካከሙት ነገር የምትሸከሙት ነገር በተለይ የምትሸከሙት አላቅማችሁ ለማድረግ የምትጥሩት የምትሳሳቡበት፣ ይሄ ማጸናችሁ ይሳሳል። ልጅ የመሸከም አቅም አይኖረውም በኋላ ማለት ነው። ሴት ልጅ እንደምትጠነቀቀው እናንተም ሰራተኛም ብትሆኑ ተጠንቀቁ። አረቦች እንዴት ነው የሚጠነቀቁት? ለራሳችሁ የሆነ ነገር እንኳን ነይ አንሺ አይደለ እኔ አልችልም። እሷ ኮ ለራሷ ተጠንቅቃ ነው። ገብቷችኋል አይደለ? ሴት ልጅ ነኝ ብዙ ነገር ይጠብቀኛል ብላ ስለምታስብ ነው። አረቧ የሆነ ነገር እንኳን ነይና አንሺልኝ እምትልሽ ማለት ነው። ማትችሉት ከሆነ ይሄ ብቻ ያልችለው በተለይ ይሄ ትላልቅ ዘውልያዎች ሳውዲ አረቢያ ያላችሁ ስፔሻሊ ከታጠበ በኋላ ከነውሃው እንዳታነሱ ብቻችሁ የምትሰሩ ከሆነ የቤቱ ሰው ወይም ሰውዬ ወይም ሴትዮ እንድታገዛችሁ ለሴትዮ ሄዳችሁ ይሄ ነገር አልችለውም፣ ማንሳት አልችልም፣ ማንቀሳቀስ አልችልም፣ የሚያግዘኝ ሰው ያስፈልገኛል ማለት መቻል አለባችሁ። አታስለምዷቸው። ካስለምዷቸው፣ ኦልሬዲ ለምደዋል። በቃ አሁን ከለመዱ በኋላ ከጊዜ በኋላ እናንተ አሁን ተቀይራችሁ ይሄ ነገር ማድረግ አልችልም ብትሉ ሌላ ነገር ነው የሚፈጠረው። ግን አዳዲስ አረብ ሀገር የምትመጡ መዳም ቤት የምትገቡ ሴት ልጅ ለራሷ ትክክለኛ ሴት ልጅ ለራሷ የምትጠነቀቀውን ጥንቃቄ እናንተም መጠንቀቅ መቻል አለባችሁ። ህጉ ከአቅማችሁ በላይ ስሩ አይላችሁም። ሰዓታችሁ ሰዓት ላፊት ስሩ አይልም። ለምሳሌ ጠዋት ሰዓት ሰባት ነስተሽ ከሆነ የምትክላስሽ ክላሶች አስራ ሁለት ሰዓት መግባት ዳይሬክት አስራ ሁለት ሰዓት መግባት አለባችሁ። ስራው ባያልቅን፣ ኩሽናው ለምን ቆሻሻ አይሆንም። ይሄ የምላችሁ ከምን አንጻር መሰላችሁ? ከህጉ አንጻር ነው። ለምሳሌ አምስት ሰዓት የምትነሳ ሰራተኛ ወይ ዘጠኝ ሰዓት ወ ዳይሬክት አስር ሰዓት ላይ የኢትዮጵያ አራት ሰዓት ላይ ክላሷ መግባት አለባት። አምስት ሰዓት ለሊት የምትነሳ ሰራተኛ ማለት ነው። ስለዚህ የአረቤ ስራ አያልቅም። ስራውን እጨርሳለሁ እያላችሁ እድሜያችሁ እንዳትጨርሱ በፕሮግራም ስሩ። ራሳችሁ ሳት ጎዱ ራሳችሁ ሳት ታሰቃዩ። በፕሮግራም እያንዳንዱን ነገር በፕሮግራም በፕላን ለምሳሌ ዛሬ ልብስ አጥበሽ ከሆነ ጠዋት ልብስ አጥባችሁ ከሆነ ከሰዓት ነው የምትተኩሱት። ወደውም አይደለም። አትታገሉ። ትግል ጦሩ አይደለም። ሀቂቃ በጣም ነው የሚጎዳው ማለት ነው። ምክንያቱም እኔ አሁን የምናገራችሁ ከብዙ ከማየቴ አንጻር ነው። ብዙ ሴቶች ከማየቴ በቃ አረብ ሀገር እያሉ ይሄ በቃ እሷ ጎበዝ ሰራተኛ ናት ምናምን እንዲባሉ ራሳቸው ከሚችሉት በላይ እንደ ወንድ ወንድ እንኳን ከሚሸክመው በላይ ዋጋ ከፍለው ከፍለው ከፍለው ከፍለው ከፍለው፣ አረብ ስትታመመ አውጥቶ ነው የሚጥልሽ። ሀታ አያሳክምሽም። ሀቂቃ ነው ምላችሁ አሞኛል ስትሏቸው ራሱ አይወዱም እነሱ ገባችሁ እነሱ ሲታምሙ ሳይሆን ቼካፕ ራሱ ለማድረግ በየሳምንቱ ሀኪም ቤት ቀጠረዋለን ቀጠረዋለን እያሉ ነው የሚሄዱት አይደል እናንተ እንደ ሰው ራሱ እንደማይቆጥሯችሁ ታውቃላችሁ ስለዚህ ምንድን ነው ያላችሁ አማራጭ ራሳችሁን በደንብ አድርጋችሁ መንከባከብ እና ራሳችሁን መጠበቅ የሚጎዳችሁን ነገር አለመስራት እናንተ አንዴ ከተበላሻችሁ አለቀ ቆሻሻ ነው የምትጣሉት ለአረቦች በጣም ቆሻሻ ናችሁ ወላይ እውነት ነው የምላችሁ። አሁን እቺ ልጅ አስባችሁታል? እሰራለሁ ለወጣለሁ ብላ መጥታ እዚህ ጋር ደግሞ ስትፈጠፈጥ፣ ምናልባት አሁን እቺ ልጅ ራሷ ተመታ ከሆነ አስባችሁታል? የመስራት ምን አይነት ሞራል ነው የሚሮራት በዚህ ደረጃ ተፈጥፍጣ ማለት ነው አላህ ራሱ